ያኮርፋታል። በቃ ትጨቃጭቃለች። ምን ትላል? ምን ትስ ቤት እንደ ሀገር ነው ያስተማሯት። አዎ፣ ሂዳ ሶስት አመት ተምራ መጣለች፣ ተመረቀች። አዎ፣ ግን በትምህርት ቤት ነው እንደዚህ የሆነችው። በትምህርት ቤት ነበረች፣ ጎበዝ ነበረች ተባለ። ቤት ተጋለጠ። ጸሎት ቤት አለ እዛ በቃ ጸበል ብንወስደው ያጓራል። ቤትም ይላል። ጸሎት ቤት ሰግዳለች፣ ትሞተዋለች። ምንም ሚስጢር ነኝ ወይ ያን ወንዱ ይላል። ምንድን ነው የምልህ? ሚስጢር መተት ነኝ ዛር ቡዳ አለ ምናምን በቃ ዛር ከቤት ከቤተሰብ ነው፣ ከእናት ከአባት በቤተሰብ ውስጥ ነበር ይሄ ተቋር ይሁን አላውቅም እንጂ አለ። ቤተሰብ አለ እኮ ቤተሰብ ዛር አለ። እናቴ ጋር እናት ጋር ዛር ነበር። ያው ከእናቴ ነው የሆነ ፀጉረ ስላጭ ገባ ነው የሚለው። ወይ እኔ አላውቃትም። እናቴ በእሱ ነው የገደላት። ብዙ ሰው ገድለብናል። ወንድሜ ዘሩ ነው የገደላቸው። እኔ ምንም ቤት ያለው ከዘር መንዘር መጥቶ ነው። እንደገና ደሞ ትምህርት ቤት እያለች በጣም ጎበዝ ናት። እዛ ደሞ አሜሪካ መማር፣ ህንድ መማር በውጭ ዓለም ሄዶ መማር፣ ውጭ ዓለም ሄዶ መስራት የለም። አይሆንም፣ አይሆንም። በጠላት ተይዝሃል እንደት ይሆናል? አይሆንም። በዛው ላይ ደግሞ ሌላ ጠላት ተጨምርበታል፣ ሱስ ሱስ ተጨምርበታል። ስማ፣ አልተማረችም። ከኔ ጋር ነው ሦስት አመት አልተማረችም። ምን አልከኝ? ከኔ ጋር ነው ስታገል የነበረው ሦስት አመት ነቃችን በሶስት አመት ድሮን የነቃችሁ ዋክ እሷን ያስተማረችት ምንም አእምሯን ይዘህ ወይኔ ወንድም ወይኔ ወንድም ስንት ስንት ወይኔ ስንት ቅድ እኮ ናለኝ። የት አገር ነው ትውልዶት? ትግራይ ነው። በዚህ ወደ ሰሜኑ ያለው የዛራ አይነት ብዙ ያለ ነው ወደ ሰሜኑ ያለው የመተት አይነት እኛ ያለ ነው። ከዛ ሰውም እንደዚህ አብሮ ነው እኝ የሚለው አብሮ። እሺ ታናገርና እኔ ይቀይራታል ይቀይራል። ምንድ ነው እናት አላት ልጅ አባትን ሲሳደብ አልወዳቸውም እንጂ የማልወዳትን ቁሻሻ

እንደዚህ ማዞ አፍን፣ አንደበትን፣ አካልን ገዝቶ ገዢ ማለ የዚህ ዓለም ገዢ ማለት እኮ ዛ ተዘጋጃልኩ እሺ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ወይኔ፣ ዛርና መተት ዛርና መተት፣ ሁላችንም ሉሲፈር በምን ነው የገባው? አንተ እዛ ያለች ጸሎት አቋርጫት ነበር። የሆነ ሰው ትግል ነው እኮ እዛ ትግል። ሉሲፈር በምን ገባህ ነው ያልኩህ? በሚታይ ባይ ባይ። አዎ፣ በምን ከ በሞባይል በማ በስ በሚታይ ነገር እኮ በፊልም ነው በሞባይል ነው በስልክ በሚታይ በስልክ በሚታይ አንድ አመት አቋርጫ። ሉሲፈር ማለት የጨለማው ኮከብ ማለት ነው። የጨለማው ኮከብ ማለት ይሄ ማታ የሚወጣው ኮከብ ነው። የንጋት ኮከብ ኢየሱስ ክርስቶስ ነው። የጨለማው ኮከብ ማለት ማታ ለ ትልቁ ውድቅት የሚጠልቀው ትልቁ ድቅት ላይ የሚጠልቃል። ጨለማውን የሚፈራ ነው። በጨለማው ጊዜ ብቅ ይልና ሌሊት ላይ ይጠፋል። እሱ ነው ሉሲፈር ማለት። በሱ ነው የተሰየመው። የንጋት ኮከብ ጨለማውን የሚያነጋ ለፀሐይ ብርሃን አሳልፎ የሚሰጥ ነው። ይሄኛው ሉሲፈር የማታው የጨለማው የውድቅቱ ኮከብ ማለት ነው። ችግር የለምን ቢፎክር በኢየሱስ ክርስቶስ ስም ስላሴ ስም በስላሴ ስም ይሄ ይሄ ሁሉ ጭቅጭቅ አይገርማችሁም? ያኖር ነው እኮ።

ነው፣ አስቸጋሪ ነው። አሁን ጸሎት ቤት ስንጀምር ለጸሎት ኑ ነው የምትለው፣ ጎበዝናት መላይ መስገድ ስንጀምር ሚስጥሩ አይደበቅም። እግዚአብሔር ምሬቱን ያብዛል። እንዲህ አይነት ጉድ ነው። በጣም አባቶቻችን ይህን ማየት አይፈልጉም፣ ወይም ደግሞ እንዲህ አይነትም መስማት አይፈልጉም። በፍጹም መስማት አይፈልጉም። እንደዛ የሆነው ለምንድን ነው? በችግር ውስጥ ነው የተወለድነው። በጣዖት ውስጥ ነው የተወለድነው። የጣዖት ትውልድ ነው። ወደ ቤተ እግዚአብሔር የገባው ደግሞ የጣዖት ትውልድ መሆናችንን አለማመኑ ሌላው አደጋ ነው። ችግር እየሰፋ እንጂ ምሕረት እየበዛ አይደለም የመጣው። ስለዚህ የችግር መንፈስ ነው ሕይወታችን ውስጥ። በርች በያዙ የሚቀጥለው ይበርቱ። እንግዲህ ከኋላ ኮተት አለ እነግራቸዋለሁ እኮ እንደዚህ ያለ ኑ ስገዱ፣ ንጸሉ ጸሎት ቤት አለ። እንግዲህ ቅዱስ ቁርባን ይወስዳሉ አይደለም። ብዙ ጊዜ ነው ቤተሰብ ይበታት ነው። እስከሱ ጋር ማንም አይቀርብም፣ ቤተሰብ አይቀርብም። ስለሚ ይለኛል፣ ውስጡ ነው ይነግረኛል፣ አላቀራርብም ከሱ ጋር። በርች ደግሞ በሚቀጥለው ሳምንትም እንገናኛለን። ተዘጋጅ። በቃ አንተም ተዘጋጅ። በኢየሱስ ክርስቶስ ስም

ሚስጥር መተት አንተ ምንድነው እዚህ ጋር አይኗን ያስካት? እህ? ቡዳ። እህ? ቡዳ። አይኗን ምን ከልጅነቷ ነው? ከልጅነቷ። ያስከው እስቲ ግለጠው። አይ። ከእናቷ ነው? እህ? ስኳር። ስኳር ሆነን የገባው? አዎ ስኳር ሆኜ የገባው። ሰይጣና ጋር እንትን? አረ ቡዳ ነኝ። ቡዳ ነህ? አዎ። በስንት ዓመቷ ነው ያስካት? ገና ህፃኑና። አይኗን ያጠፋው፣ አው ደሞ ይፈስ ነበር ባይኗ? ደም ታፈስ ነበር? ደም አፈስ። አንተ ከገባ በኋላ ነው ደሞ ይፈሰሰው? ከህጻን ጀምሮ አይኗ እየታየ ደም ይፈሳል። ቅጫም አለው። ቅጫምም አለው። አው አለው። ይሄ ትልቅ የነበረ ስም በዚህ ዘመን ውስጥ በመናፍስት ሲጠራ የማደሪያው ድንኳን፣ የማደሪያው ድንኳን። ደፍተራ ማለት እኮ የማደሪያው ድንኳን ማለት ነው የማደሪያው ቦታ የማደሪያው ድንኳን አገልጋይ ማለት ነው። ዛሬ በዚህ በክፉ ነገር ሲጠራ የሚገርም ነው። መልኮስኮስ እኮ ነው። ምንም እኮ የሚገኝ ነገር የለም። ከአጋንንት በልተዘጋጅ ትምህርት ቁርባኑ ነው ያስበላችን። ገዳም አምስት ወር ቆይታ ሰንበት ተማሪ ነበረች እና ተፈታተንኳት። ፈተናዋን በዛው ደስ ይለኛል እኮ ምንድን ነው የምትለው? እኔ ዓይነት ላው ሰዋሪ አልኩህ እኮ ሰዋሪ ማለት ምን ነው? በቃ ስውር አድርጌ የፈለግኩትን አደርጋለሁ የፈለግኩትን በላለሁ፣ ጠጣል። አማርጬ ግን አላስበላትም፣ አላስበላትም። ጥጥ አደርጋለሁ ግንባሯ ላይ ቅባ ቅዱስ ትቀበኛለች፣ ያድነኛል፣ እሱ እኮ መድኃኒዓለም አድሮ በእሱ ላይ ያድነኛል ብላ ቤት ትሟገታለች። ሰውሪ ማለት ሰውረህ ነው የምትበላው? አዎ፣ ሰውረህ የትም እንደምትሄድ ታውቅ። ራሷን ስታውቅ አጽናንታ ትሸውዳቸዋለች። በቃ ሰውሉ እንዲጠላት፣ ሰውሉ አፏ ላይ ቁጭ ብዬ ክፉ ነገር እያወራሁ እንዲጠለዋ ታደርጋለሁ። አልሳደብም ግን እሷ በቃ ውሸት እያወራች እንዳያምኗ ታደርጋለሁ ውሸት እያወራች ውሸት ነው የምታወራው። ውሸት ነው የማወራው። የምታወራው ውሸት ነው። ውሸት ምን ብለህ ነው የምታወራው? ውሸቱ በቃ የት ሄድሽ? ተጣመቅ ስሏት አልተጣመቀችም፣ ግን ተጣምቅ ያለው ስትዋሽ ጸጉሯን እንደ ሀብሶ እንዳልተጣመቀች ያውቁና፣ በቃ አንቺ ውሸት አምነሽ ተስፋ የላሽም ይሏታል። ነበረች። አዎ ሰንበት ተማሪ በልጅነት የምታገለግለው ጅማ ሰውራን ሰውረ ነው ወይስ ሰውርያት? ሰውርያት ለምሳሌ ምንድነው የምትበላው? በቃ እሷ እሷ የምትወደው እኔም ወደው ብስኩት፣ ብስኩት በቃ የቺፕስ ቺፕስ ነገር ነው። ምበረው ሳጣቅ ነው አውቃል። ውስጧ ስለሚያቃጥላት ምንም አማራጭ የላትም። አማራጭ አሳጣታለሁ። አዎ፣ ስጾም አቃጥላታለሁ። ስጾም ታቃጥላል። አዎ በቃ ገዳም ውስጥ ከሁሉም በቃ በቃ እንድትገለል ያደረኳት። መተሰቃችሁላ ልንእህ በልጅነቱ አይኗ ይደማ ነበር፣ ይቀጭም ነበር፣ ቅጫም ያወጣ ነበር። ቅጫም እራሱ አይን ላይ ቅጫም ሲያወጣ እንደው የሚገርም እኮ ነው። ቅጫም ማለት እኮ የቅማሉ እንቁላል ማለት ነው፣ ሌላ እኮ አይደለም። ዋናውን ነገር ደብቆ ራሱ አይን ላይ ቅጫም ደም ሲወጣ ይሄ ቡዳ እንደነበረና ስር የሰደደ ጠላት እንደሆነ ማወቅ የቤተሰቡ ድርሻ ነበር። ከዛ ደም እያፈሰሰ ደም እያፈሰሰ አይኗን አይኗን አጥፍቶ አይኗን አፈዘዛት። ከዛም በኋላ ያው ከጊዜ በኋላ ስራ ነበራት። ስራ እየሰራች እያለ አይኗ ጠፋ። ምን እንደምሰራው አየር መንገድ ነበር ምሰራ በምግብ ተመርቃ በምግብ ተመርቃ

ሽፈረው አጦዞ አይ ቁም በስነ ስርዓት እጅና ቁም እጅና ወደ መሬት ስንት አመት ነው ከልጅነት ካለ ከያስከው አለ እድሜው ስንት ነው ል እጅን አቁም። ልጅ ሆኖ ነው የገባው ሰይጣን፣ አብረን ያደግነው በዘጠኝ አመቱ የገባ ነው ማለት ነው። ይህንን መጠየቅ አጥያት አይደለም። ስንት አመት ነው ያዝከው ማለት ልክ እንደ ሰይጣን ኢንተርቪው ያደርገዋል። በሰው ህይወት ውስጥ እኮ ያለ ነገር ነው። ህይወቱን ነው የምናየው፣ ሰይጣን ነኝ የሚለውን ነው የምናየው። ሁለቱም ማስደናቂ ነው። ሰይጣን ነኝ ብሎ ከሰው ጋርም ከገባ እሺ አለውኝ። እኔ ሰይጣን ነኝ ብሎ መናገሩን ሐሰት ማድረግ አንችልም። የዚህ ዝም ብለው የተምታታባቸው የቆሌ ትምህርት የተማሩ በፍልስፍና እየተደነባበሩ ክርስትና ውስጥ ገብተው የሚቃዡ ቤተ ክርስቲያን ውስጥ ጠጋ ብለው ደግሞ መሰናክል የሚሆኑ የደህንነትና የሞገስ መንገድ ላይ መከራዎች የሆኑ ትውልድ አፍርተናል። ደግሞ በእነሱም በኩል እኮ ደህንነቱ ይመጣ ትልቅ ነገር ነው፣ የለም። በመዳን ጉዞ ውስጥ ያላቸው ትምህርትና እውቀት መደዴ ነው። ከወንጌል ብርሃንና ከመዳን ጉዞ ጋር የማይገናኝ ነው። አሁን ይሄ ሰው እንግዲህ ሰው ነው። ስታዩት፣ ሰይጣን አጋንንት ነው። አጋንንት አጋንንት አጋንንት። የጓደኛ መተት አለው። በቅርብ ጊዜ የተደረኩ አራት አመት፣ የአራት አመት ምን አደረገው? አራት አመት ብሩን ሁሉ ብትትን ይሰራል። መኪና አለው። ተሳቢ ይሰራል። ከማንም በላይ እኔም ይሰራው። ራሱ ነው የሚነዳው። ተሳቢው ምን ልታደርገው ፈለግ? ተሳቢው ልገድለው ነበር። ልጁ ልገድለው። ስንት ጊዜ ሞከርክ? ባህር ብዙ ጊዜ ነው የመኮርኩት። ገለው በእንቅልፋስ መስዬ መቤት መቤት ቅዱስ ገብርኤል ይላሉ። በዳዊት ነው ምን ይላል አባቴ ምን እንደት ነው የምትከብደው? ትጫነዋለህ። በእንቅልፍ መቤቴ ይላል። ብዙ ጊዜ በዚህ በጫቱ ዓለም የመረቀኑ ትውልዶች ብዙ ሺህ ሰው አጥፍተዋል። በሃይማኖት ያልተገሩ በከተማ ውስጥ እንደ ከተማ ዶሮ የተወለዱ ምንም ስነ ምግባር እናትና አባት የሌላቸው በስጋ ወልደው ብቻ ዝም ብለው ለዓለም የሰጧቸው የሕይወትና የእምነት ክትትል የሌላቸው መረን አደጎች አብዛኛው ለጥፋት የተወለዱ ናቸው። እድሜያቸውን ራሳቸው ጠፍተው ሌላውንም ያጠፋል። በየመንገዱ ያለው ግልበጣ፣ በየመንገዱ ያለው ግጭት፣ በየመንገዱ ያለው የአመልና የሱስ ትውልድ፣ የሰው ነቀዝ ሆነው ሰውን የሚያጠፉ እድሜውን የሚቀጩ የሰው ነቀዞች በጣም ብዙ ናቸው። ነቀዝ ብቻ አይደለም፣ ነቀዝ ሰውም ነቀዝ ሆኗል። ለምን ይሄ ሱሰኛ የሆነ ትውልድ ለራሱ አይጠቅም፣ ለታሪኩ አይጠቅም፣ ለሀገሩ አይጠቅም፣ ለእምነቱ አይጠቅም። ዝም ብሎ የክፉ ምሳሌ፣ የክፋት የችግር ምሳሌ ሆኖ ይኖራል። ትምህርት ወጥነው ተክስምነቱ እናት ስታይ በዛር በኩል ታያለች ጌታው አይናችንን ባርከው የምናይበትን ብርሃን አንተ እውነተኛው ብርሃን አድርግልን፣ ማለት አለብንም። በክፉ እናያለን ክፉ እያለ ስናይ አይናችን ክፉ ነው። ያ አይናችን ትውልድን አያሳድግም ያቀነጭራል እንጂ። ኧረ እኛ ያደግንበት ጊዜ እንዴት ጥሩ ነበረ። ጥሩ የሚያዩ አባቶች ነበሩ። ጥሩ የሚያዩ እናቶች ነበሩ። ቀስ እያሉ ሲሄዱ በክፉ አይን የሚያዩ እናቶች መጡ። አደገ እንዴ በማደጋችን እኮ ይበሳጫሉ። ትልቅ የተማረ የተባለው በማደግ ይበሳጫሉ። አደገች እኮ እንዴ አደገች ደረሰለት እኮ ደረሰችላት እኮ እያል ንግግራችን ውስጥ አይናችን ውስጥ አጥፊ አለ። ሰው ምቀኛ ሆኖ በልቡ ሲያይ የልቡ ምቀኛ ከአይኑ ተላልፎ አይን ላይ ያርፋል። ያየነው ነገር ላይ ያርፋል። ዝግጅ ፊት እዚህ መልስ አይኑ ላይ ነው። አይኑን ትሰብረዋለህ። አይኑ ሲነዳ መኪናው ምንድን ነው? ትራክር ይባላል። እሱ ነው የሚነዳው። ስንት ጊዜ ብዥ አደረገው። ብዙ ነው ልገድለው

እሺ፣ መዳን የመዳን ጉዞ ምንድን ነው ይሄ አይደለ መዳን የሚባለው? እምነት በመዳን ጉዞ ውስጥ ሲገለጥ ማለት ነው። እመቤቴ እመቤቴ ብሎ በአይኑ ላይ የተቀመጠውን አጥቂ ጉልበቱንና ስነ ልቦናውን ይዞ ሊገለብጠው፣ ሊያጠፋው ንብረቱን ሊያወድምበት የነበረውን በእመቤቴ ስም ትልቁን ነገር ማቆም ቀላል መሰለ። እንደ እምነት ማለት እኮ ነው። መኪናው ከነተሳቢው ርዝመቱን ተመልከት በሱ ቁመት ቢለካ ስንት ሰው ይለካል ማለት ነው። ሰባት ሰባት ሰው ስምንት ሰው ተጋድመ ብትለካ የሰባት ሰው ርዝመት ያለው ነው ማለት ነው። ወደ ላይ ደግሞ ቢለካ በአጠቃላይ ከመቶ ሰው በላይ የሚይዘውን አንድ ሰው ነው የሚነዳው። አንድ ሰው እንዲነድቶት ጠላት ደግሞ አይኑ ላይ ሆኖ ጋርዶ ያንን ትልቁን ነገር አገለባብጦ ሲያጠፋው አስበው። የማይታየው እግዚአብሔርን የምንለምነው እኮ የማይታየውን እንድናየው ነው። የማይታየውን እንድናውቀው ነው። ወደዚህ የምንመጣው የማይታየውን እንደሚታይ እንድናየው ነው። አይታይም፣ ግን የሚታይ ስራ ይሰራል። የተበላሸነው በማይታይ መንፈስ ነው። አመለኝነት፣ ሱሰኝነት በማይታይ መንፈስ ነው። ባህሪያችን የተገዛው ተዘገጅ ከአይኑ ውጣ። እሺ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ይወጣል። ገብርኤል ስም፣ በቅዱስ ፋኑኤል ስም ማለት ነው። እስቲ እሱ ደግሞ ይንገረን። ቅድም ከጠላት ነው፣ አሁን ከሰውነት ነው። እንድን ሰላም ነው? እግዚአብሔር ይመስገን። ኑሮ እንዴት ነው? ከማን በላይ ሰራለሁ? ከማንም በላይ ሰራለሁ። የለም የለም። ከማንም በላይ ሰራለሁ። የለም የለም የምንለው በስቷል። ጴጥሮስም አንድ ጊዜ ጌታችን ኢየሱስ ክርስቶስ መጥቶ አንዳችም ይበላል የለም ተቆጥቶ ባህር ውስጥ ስላደረ አሳ ፍለጋ የረ የለም። ማለት ካህኑ የለም ማለት የሐዋርያት አባት የለም ማለት ይደበድበኛል፣ ዓይኑን እጋርደዋለሁ በዳዊት ይመታኛል። ይኸው መቁጠር ያለኩ አሁን እዚህ ከመጣሁ በኋላ የዛሬ ሳምንት ነው። ሁጊዜ እፈልጋለሁ። ያለሁትን ቦታ አለፈው ስላሴ ሂጅ ነው። እዚህ ከመጣሁ በኋላ እዚህ ነው ያሉት ብሎ ቤት አግኝቼት ነበር። ባለፈው መጥቼ ከድሬዳዋ መጥቼ እንዴት ነው ስቃዩ የነዳሁ እያለ ያን ቀጠቅጠኛ አለ። የቀጣይ ነው የጉዳሴ ማርያም ላይ እሱ እዚህ ጋር ሳደርግ ሰላም ቀጥላለሁ፣ ቀጥላለሁ በስነ ስርዓት እንዳለ መኪናው እየነዳህ እያለ ያንቀጠቅጠ እያለ እንደዚህ እየነዳህ ነው የምትንቀጠቅጠው አዎ ምን ከዛ ምን ታደርጋለህ ዳሴ ማርያም አለ መኪናው እሱ ቀጥላለሁ ምን ውጊያውን አልተማርክም እንዴት እንደምትቀጠቅጠው አልተማርክም ነበርኩንም ከፍቼ እሄዳለሁ። እዛ ሰዓት ሰላም እሆናለሁ። ምን ያህል ይጭናል መኪና? አራት መቶ ኩንታል። ያን ይዘህ ነው የምትጓዘው። ገንዘቡ የለም ግን ምንም ለራ ቀመበተነው። በል በርታ።